ሰላም እንደምን አላችሁልኝ፣ ወገኖቼ። ይሄ ደግሞ ከኦርቶዶክስ ነን የሚሉ የኦርቶዶክስ እንትኖች የላኩልኝ ነው። እንግዲህ አብጠለጠላይ ሙስሊሙ፣ ሙስሊሙ በመሐመድ ተቅማጥ፣ በመሐመድ ሽንት፣ በመሐመድ በኦርቶዶክስ ደግሞ በአባ በአባ ተክለ ሃይማኖት፣ በተክለ ሃይማኖት ተቅማጥ፣ በሁለት ጻዴቅስ ባየሽ ተክለ ሃይማኖት በአንድ እግሩ ቁሞ ሰባት አመት በታምኖ ሰባት ባቄላ ምግብ ሆኖ ይሉ ነበር። እንደዛ እያልን አደግን። ኦርቶዶክስ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅታ ያላችሁን ይላል። እና ውጡ ከእንደዚህ አይነቱ እምነት ውጡ። ጥቅስ ይውላችሁ። ዘመናችን ጥቅስ የሞላበት ነው። ጥቅስ በጥቅስ በጥቅስ። እኛ በእኛ በመጽሐፍ ቅዱስ ነው። ሰው በእምነት ነው የሚድነው ያልነው በመጽሐፍ ቅዱስ ነው። በኦርቶዶክስ በተቅማጥ ሚድን አለ። ሙስሊሞች የነብዩን እንትን ልጋግና እንትን እንዳሉት ያን ቪዲዮ አይታችሁታል ሂዱና ተመልከቱት። እንዲሁም ደግሞ ኦርቶዶክሶች እንደዛ ናቸው። ስልሽን እንትን ያለ ምናምን ምናምንሽን ያበላ ምናምን ያደረገ በዚህ ወጦ በዛ የገባ በጻድቅ ስም እንትን ያረገ በንትን ጠላ ጠምቆ እንትን ያረገ በተክለ ሃይማኖት እንትን ያለ በገብርኤል በሚካኤል በምናምን በአርባ አራቱ ታቦት እንትን ያለ በዚህ በዚህ እንደ እስልምና ይቃጠዋል። ኦርቶዶክስ ከእስልምና ምን ይለየዋል? በጥቁር ድንጋይ ይላል ስልም በመጨረሻው ዘመን አላህ እንዲህ ይለው አለ። ሙስሊሙ ተራራም ያለውን ኃጢአትህን የሚሸከም አይሁድና ክርስቲያን ያለ ይላል አለ። አምጥቶ ሂድና ጥቁር ድንጋዩን ሳመው። ጥቁር ድንጋዩ ደግሞ ተነስቶ በመጨረሻው ቀን አይን ያወጣና አፍ አውጥቶ ይናገራል፣ ጥቁር ድንጋይ ጥቁር ጥቋቁር ሁሉ ነገር ጥቁር ነው። ጥቁር በጥቁር ድንጋያት ትዝናናለች። ነብዩ እንደዚህ ናቸው። ነብዩ አ በአንድ እዚያ ወርውሮ እንሽላሊት የገደለ ሰው በመንግስተ ሰማያት ትልቅ ዋጋ አለው ይላል ነብዩ መሀመድ። ኦርቶዶክስም እንደዛ ነው። መጽሐፍ የላቸው መጽሐፍ ቅዱስን እንዳጣመሙ ምን እንዳሉ፣ አዎ መጽሐፍ ምን ይላል? ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲ እንዲ እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። በክርስቶስ እምነት፣ በማን እምነት? በእኔ እምነት። ስሰማው እምነት ከመስማት ነው። ስሰማ የእግዚአብሔርን ቃል የክርስቶስ እምነት በልቤ ገባ አረፈ። የጌታ የኢየሱስ ክርስቶስ እምነት በእኔ ውስጥ ተተከለና ትልቅ ሰው አደረገኝ። ስለዚህ ደህንነቴ በማን ነው? በክርስቶስ እምነት ገላትያ ሁለት አስራ ስድስት አንተ ያ እንትን እናለው ይሄ የሚለው ሰው በእምነት ብቻ አይደለም ማለት ምን ማለት ነው? አምኛለሁና፣ እንዴ ማረገው የለም፣ አልሰራም። ኢየሱስ ያድነኛል፣ ዘሙት አለሁ ምን ይላለሁ ምናምን። ኦው ከአመንክ በኋላ ያለውን ነው የሚነግርህ። ሰው በእምነት ብቻ አይደለም፣ ዝም ብሎ እምነ ብቻ አይደለም። ኑሮን ኑረህ ነው ሚልህ። እንደዛ ነው። ካመንክ በኋላ ፍሬ ካላፈራ ካመንክ በኋላ በክርስቶስ ኢየሱስ ያለውን በቃሉ ካልኖርክ፣ እንደ ቃሌ ብትወዱኝ ትእዛዜን ጠብቁ። ይህን ቃሌን ሰምቶ የሚያደርገው ቢኖር ቤቱን በዓለት ላይ የሰራ ልባምን ሰው ይመስላል። ጎርፍ መጣ ንፋስ መጣ ወጀብ መጣ መታው፣ አልወደቀም። በዓለት ላይ ስለተመሰረተ ያ ነው እምነቱ። ሕዛስ በሕይወት ይኖረዋል በማድረጉ ነው። ይህንን ቃሌን ሰምቶ የማያደርገው እንደ ኦርቶዶክስ አይነት፣ የእግዚአብሔርን ቃል ይላል እኮ ሁናሁን አለን ይጠቅሳል። ይህን የእግዚአብሔርን ቃል እንዲህ ኦርቶዶክስ ምን አይነት የሞት ሃይማኖት አይደል እንዲህ የሞተ የከረፋ ሃይማኖት። የሰው እናት አባቶቻችን እስር ቤት ይዞ ወደ ሲኦል ሊወስዳቸው የተነሳ የጌታን የኢየሱስ ክርስቶስን ጻድቅ ስራ የሚያረግስ፣ ውጡ በክርስቶስ መን በሃይማኖት አድንም ጴንጤ ብትሆንም አድንም አድንም፣ በሃይማኖት አይደለም መዳን ከሰማይ አምላክ ጋር በሚኖርህ ግንኙነት በሚኖርሽ ግንኙነት ነው። ለእግዚአብሔር ራስሽን ሰጠሽ የምታደርጊው ከእግዚአብሔር ጋር የመንፈስ ግንኙነት ነው እንጂ ሃይማኖት አደለም። ጴንጤማ ስንት ሌባ ነብይ ነኝ ምናምን እያለ የሚያጨረብር ዘይትና ምናምን የሚሸጥ ሸቃጭ ከደብተራው ከኦርቶዶክሱ ደብተራ ያልተሻለ ሞልቷል። ስለዚህ እምነት እምነት ከመስማት ነው መስማትም ከእግዚአብሔር ቃል ነው። ያም እምነት በምንድን ነው? በክርስቶስ አምንን። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን፣ ሥራ ሥጋን የለበሰ ሁሉ በሕግ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ አም እምነት በክርስቶስ እምነት በክርስቶስ እምነት በክርስቶስ እምነት። በማን እምነት? በክርስቶስ ፒስቱ የሱ ክሪስቱ ይላል ኦርጂናሉ። በጌታ በኢየሱስ ክርስቶስ እምነት ፒስቱ የሱ ክሪስቱ በኢየሱስ ክርስቶስ እምነት አምነን። እምነቱ የማን ነው? ባለቤቱ የእምነቱ ባለቤት ማን ነው? ኢየሱስ ነው። ያን ይሰጠናል። የእሱን ጽድቅ ነው የሚያለብሰ ልክ አንዱንን ልብስ ራቁትን ሆኖ ያገኘውን ማርቆስ አምስት ላይ ያንን እብድ እንዴት አድርጎ ነው ልብስን አለበሰው? ከምን አምጥቶ ነው ጌታ ይዞለት ዶ ነዋ? ጌታ ራሱ አለበሰው፣ እንደዛ ማለት ነው። እኛም እሱን ያለበሰን ጽድቃችን፣ ውበታችን፣ ደምግባታችን፣ ኃይላችን፣ ጉልበታችን፣ የዘላለም ተስፋችን የእግዚአብሔር ልጅ ኢየሱስ ነው። የጻድቅ ስባየሽ ጠቅላይ ሃይማኖት በአንድ እግሩ ቁሞ ሰባት ዓመት በታምኖ ሰባት ባቄላ ምግብ ሆኖ፣ ተረት ተረት። የኦርቶዶክስ ተረት ተረት፣ ሙስሊሙ እንዲህ። ኢትዮጵያ እኮ መከራ የተረት ተረት ማራገፊያ ሆነች። ሙስሊቱ ሙስሊሙ ሃዳተና ዓይሻ ሃዳተና ዑመር ሃዳተና አቡ ሁረይራ ሃዳተና አሕመድ ሃበታና ዓይሻ እንዳለችው ከሌ እንዳለው ከሌ እንዳለው ከሌ እንዳለው ከሌ እንዳለው የእስላም ተረተረት ይህ ምነው፣ የኢትዮጵያ ሕዝብ የተረተረት መና እንትን ማያ ሆነ እንዴ? መጽሐፍ ቅዱስን አንሳና፣ አንበብ በመጽሐፍ ቅዱስህ ኑር። በኢየሱስ ክርስቶስ አላፍርንበል በኢየሱስ ክርስቶስ ጽድቅ ዕድናለሁ በል። የኢየሱስ ክርስቶስ ጽድቅ ጽድቅ ነው። ከሰማይ ሰማያት ወርዶ ከቅድስት ማሕፀን አድሮ ስጋን ለብሶ የመጣልኝ የተዋረደልኝ፣ በመስቀል ላይ ዋጋውን የከፈለ የእግዚአብሔር ልጅ እሱ የዘላለም መድኃኒቴ ነው በይ፣ በይ። ይህ ነው የሚያስፈልግሽ። ይህ ተረት ተረት የጠንቋይና የደብተራ ተረት ተረት የጠንቋይ ነቢይ ነኝ ባይ ተረት ተረት ሁሉ አያድንህም፣ ያጠፋህል፣ መርዝ ነው። ከእኔ ተማሩ ነው ያለ ጌታ ኢየሱስ። ከማን? ከእኔ። ስለዚህ ከሱ ነው የምንማረው፣ የምንማረውም መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የክርስቶስ ንብረት ነው። ከመጽሐፍ ቅዱስ ውጭ ያለው ተረት ተረት ይገላል፣ መርዝ ነው። መጽሐፍ የሚለው እንደዚህ ነው። ጌታ እግዚአብሔር ስሙኝ ነው የሚለው አድምጡኝ ይህንን ቃሌን ሰምቶ የሚኖርበት ነው የሚለው የሚኖርበት ቢኖር የተባረከ ነው ዘመኑ ቀርቧልና ይህንን ቃል ለሚያነባው ለሚሰሙ በውስጡ የተጻፈውንም ለሚጠብቁ ለነሱ እነሱ ብፁዋን ናቸው ይላል ራይ መጽሐፈ ራይ አንድ ሶስት ስለዚህ ብጽና በኢየሱስ ክርስቶስ ነው